ወለተሃና የሚባል ወንድማችን ስም እራሱ መረጠ ኢብራሂም መባል ፈልጋለሁ አብርሃምን በጣም ስለመወደ ነው ገብታችኋል ወለተሃና የሚባለ ልጅ ኢብራሂም ብዬኔ ፌስቡክ ላይ ፖስት አደረግኩት እኔ ወለተሃና የሚለው የወንድ ስም ይሁን የሴት ስም ይሁን እንደ ክርስትና አላውቅም ይህን ክርስቲያን ልጆች እንዳለ ይዙና ያውና ሁሴን ወለተሃና የሚባል ወንድ ብሎ ምናምን ብለው እንትን ይላሉ ይህን ድራማ ይሰራሉ የገማ የሆነው ሰው ተጠቀቁትና ከእፎይ እፎይ ከተባለ መልካም እኚህ ታላቅ ሼክ እንግዲህ፣ በእድሜ ታላቅ የሆኑ ለምን እስልምና አስተምሮቱን ገለጥክብኝ በሚል እንዴት እንደሚሳደጉ ታዝባችኋል። ደግሞም እንዲህ ብለዋልና ምላሽ ይሰጣለን። አላችሁ እኮ የምትናገሟል። እንደ እንደናንተ ቁሞ ሻወር እንዲወስድ ፈለጋችሁ። ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ ሶሪ ስታክ አደረገብኝ ወኪ ዳውሎ ላርጎ መሰለኝ አንተ ደቂቃ ኧረ ተወው እንደዚሁ አታሳየውም ማለስ እና እንትን በለው አይ ስታክ አደረገብኝ ያ ይህንኛ ኡስታዝ ሼክ ደግሞ እንድናያለው ላይ ላይ ትረጫለህ አለኝ ላይ ላይ ትሸናለህ ላይ ላይ ትረጫለህ አለኝ ባይሆን የአባየን ለማያታደርጉ አደርጉ ነቢዩ ላይሎ ይረጫል። ስለዚህ ሀዲስ አመጣውለት፣ ነርቡን ነካሁት፣ ቆነጠጥኩት ያለ ውስጡ ገብጄ ምልክ ግን ያደረግኩት እሱ ኔ ላይ አፕላይ ያደርጋለሁ ሲል ማስረጃ እንታ እኔ እላይል ወይ የሚረጨው ማን ነው? ሙሐመድ አብደላ ሙተሊብ ይባላል። ማስረጃ ቁጭ ቁጭ አያረኩላቸው ከዛ ልክ ህፃን ልጅ እንዴት ነው ልጅ ሆናችሁ ጭናችሁ ስር ገብተው ቁንጥጥ ሲያደርጓችሁ እንደምታለቅሰው ተንፈራፈሩ። በቃ ጮሁ ማለት ነው። ማን በለኛ አለ? ማን ካኛ አለ? ማን ካኛ አለ? ይሄ ይስተካከሉ ለመጀመሪያ ታላቅ ሼክ እንግዲህ በእድሜ ታላቅ የሆኑ ለምን እስልምና ቱም ገለጥክብኝ በሚል እንዴት እንደሚሳደቡ ታዝባችኋል። ደግሞም ምን እንዲህ ብለዋል እና ምላሽ ይሰጣለን ብላችሁ እኮ የምትናገሩ እንደእናንተ ቆሞ ሻወር እንዲወስድ ፈለጋችሁ። ልብሱን ሁሉ እንዲያበሰበስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ እንደግመል ማ ላችሁ ላይ እየረጫችሁ ላችሁ ላይ እየረጫችሁ ናቸሁ እፎይና እፎይ መሰሎች ማለት መጠጥ እየጠጣ እና አረቄን እየጋት እየገባ ሚስቴ ላይ እየተፋ እየደበደብካት እያደርግ ያስታወቀውን እንኳን ጧት ማጠብ የማችል ዝብ ሲሆ ነቢይ ዱን አሌ ሰላም መልካም እኚህ አባት እንግዲህ አያቴ ይሆናሉ። ታላቅ ሼክ ናቸው በእድሜ ነገር ግን የሚናገሩት በጣም አስጸያፊ እና የወረደ ንግግር ነው። እላይህ ትሸናለህ፣ ትሸናለህ እላይህ ላይ ትረጫለህ የሚሉ ንግግሮችን ከኚህ አባት የሚጠበቅ ነው እንግዲህ። እላዩ ላይ የሚሸናው ወይንም የሚረጭ ማን ነው ካላችሁኝ የሙጠሊብ የልጅ ልጅ የአብደላ ልጅ ሙሐመድ የእርሶ ነቢይ እንደሆነ በመረጃ አላሳየት። ሱነን አናሳይ ሁለት መቶ ዘጠና ስድስት ላይ አይሻ እንደተረከችው አይዝ ድቱ ስክረብ ደጀናባ ኦናናዘር ኦኬሽን ሺ ሰይድ ደሴመን ፍሮም ደጋርመንቶፍ ደኒሰኝረፍ አላ ትላለ ካላ መልእክተኛ ልብስ ከሞሐመድ ላይ ስፐርሙን እፈትግለት ነበር ወይንም ጀናባውን እጠርግለት ነበር ትላለች። ስለዚህ ስፐርም ልብሱ ላይ የሚረጭ እኔ ሳልሆን የእርሶ ነብ ወይም እርሶ የሚከተሉት ነው የሚሆነው። እንደምትከታተሉት ይሄንኛው ውስጥ ደግሞ ስፐርም እንደሚፈጠ በቃ በበቃንም። ስለዚህ ይሄንኛው ምላሽ አናዶት ነው ያኛው አሁን መጥቶ አፍ ሰገራ አይሚን ካካማያና ሽንት መሽኛ ነው አለ። ሱናና ቢዳው 67 ላይ፣ ሱናና ናሳይ 327 ላይ ሰዎች ሰገራ በሚቀመጡበት ሽንት በሚሸኑበት ሙስሊሞች አፋቸው መጉመጥመጥ እንደሚቻል አስቀምጦታል። ስለዚህ የኔ ሽንት ቤት ለሙስሊሞች መጉመጥመጫ ይሆናል። እኔ ሳያልሆን እንደዛ ምመራው የነሱ መመሪያቸው መጽሐፋቸው። ሰዎች ሰገራቸውን ካካ በሚሉበት ሽንታቸውን በሚሸኑበት ነቢያቸው ውዱ ያደርግ ነበረ። የሞተ ውሻን በተጣለበት ሞተ ውሻ በተጣለበት፣ ሴቶች ፔሬት ጨርቅ የጣሉበት፣ ሰገራቸውን በጣሉበት ነብያቸው ውዱ ያደርግ ነበር፣ አፉን ይጉመጠመጥ ነበር። ኤኒ ታይም እፎይ ላይ ድንጋይ ከወረወርክ ያ ድንጋይ ነጥሮ አንተን ይመታል፣ አትጠራጠር። እኔ አንተን አይደለም አታክም አደርገው። ኤኒ ታይም እኔ ላይ ድንጋይ ወርወር፣ ያንን ድንጋይ ግንብ አድርጌ ነብይህ ላይ እሰራዋለሁ ማለት ነው። ነብይ ላይ አፕላይ አደርገዋለሁ። ነብይ ላይ አፕላይ ሳደርገው ማለት ነው አስተምሮቱ ላይ አፕላይ አደርገዋለሁ። ምንም እንደማያውቁትን እንደመሸወድ እንዳይመስላችሁ በአረብኛ እንደመደበቅ ቀላል አይደለም። ይገደል ይፈለጥ ብሎ እንደመጮ ቀላል አይደለም። ትማራታለህ፣ ቁጭ ብለህ ምር እያለህ፣ ቋቅ እያለህም ቢሆን እና እንደዚህ እንደዛ ነው እናንተ ሰዎች እስልምና ያለ ውሸት፣ እስልምና ያለ ማጭበርበር። እሺ፣ ማን ጋራ ነው አሁን የታየው ቪዲዮ? ክርስቲያኖች ገብቶ እየሰሙ ሪፖስት ሼር ቢያደርጉ ጥሩ ነው። እዚህ ስር ያላችሁ ሁለት ሺ ምናምን ሰዎች አላችሁ። ሰው ቪዲዮዎቹን አሁን ያያችሁትን ቪዲዮዎቹን ሌሎቹንም የገባችሁ ሪፖርት አድርጉ ሼር አድርጉ። እየጠፋ ነው፣ ሲጀመር እይታ ራሱ የለውም እና በጣም ሪፖርት ላይ ስለሆነ ቤቱ ብትችሉ እንደዚህ ብታደርጉ። ክርስቲያኖች ለእናንተ ነው መልክቱ። ይቅርታ ቀጥሉ። እስልምና ኤኒዌይስ፣ እስልምና ይሄን ይመስላል አየነው። እስልምናን አቢቲ ምን እንታዘዝ። ሰላማችሁ በክርስቶስ ይብዛ። እንዴት አመሻችሁ? እግዚአብሔር ይመስገን። አይ ለመማር ነው ዛሬ የገባሁት። እሚገባ ሌላ ቀን እሱ ደግሞ የምገቢው ሌላ ቀን። ሌላ ቀንማ ደግሞ ሳትኖር ለመጭመቅ እሺ የሚገባ ካለ አስገቡ። ውረዱ። አሁን አንዱ ለሰው ወይ ውረዱ፣ ከገስት ላይ እወርዳለሁ። እሺ፣ እሺ። የመሲሁ ልጅ በጣም ጎበዝ ልጅ ነች።

ድምጿ ሳይሰማ ምትሰራ ልጅ ባይዘይ፣ እዚህ ያሉትን ሴቶቹን ሁሉንም ታጥፋችኋል በእውቀት እና ግን ድምጿም አይሰማም። ሄዳ ኮመንት ላይ ወይም ሙስሊሞ ጋር ስትን ቶለጦ ላይ ታችሁ ታውቃላችሁ። በጣም ጎበዝ ልጅ ነች፣ ትማራለች እስልምናውንም ክርስትናውንም እንደዛው ማለት ነው። ጥንቅቅ ያለ እውቀት ያላት ልጅ ነች። አይ ጥንቅ ሳትበልጠን አይቀርም እኛንም ስላላወራች አይደለም እኛ ስላወራን ነው። እና እንደዚህ አይነት ሴቶችን በጣም ነው የምኮራባቸው። የሆነ ልቤ ሞቅ ይላል ሳያቸው ራሱ ማለት ነው ደስ ይለኛል። የትም ማይን ጦለጦሉ ስርዓታቸውን እዛው የሚንቀሳቀሱ ሃይማኖታቸውን አስከብረው ራሳቸውም ተከብረው። እና በርቺ፣ ሌሎችም አሉ ቅር እንዳይላችሁ። ደግሞ አመሰግናለሁ፣ እግዚአብሔር ይስጥልኝ፣ ግን የምትላትን ሴት ብሆን ደስ ይለኝ ነበር ትላለች። ወደ ርዕሳችሁ ቀጥሉ። ችግሩ ሴቶች ስትሞጋሹ ወይም ነገ ትቀየራላችሁ። ነገ ብትቀየሪ ደግሞ ነገ በብሎክ ሸኝሽና አላቅሽም አታቂኝም። ገና ሙገሳው እንኳን ጠፈፍሰል። እኔ እንደዛ ሙገሳው ጠፈፍሰል አሳ መት ነው። በቃ እስከ ዛሬ ድረስ ያየሁት መልካም ነገር ነው። ነገ የሚፈጠረውን አላውቅም። እንኳን አንቺ ራሴን አላውቀውም። ማንም እኔ የሚጠቅመው ካለከ ይወስደል፣ ይማራል፣ አለቀ። ከዛ ውጭ የሆነ ነገር ካል መተው ነው በቃ። አብሶሊት የሆነ ነገር የለም። ሁሉም ሬሌቲቭ ነው። ሰው አንፃራዊ ከሆነ ሁሉ ነገር ማንም ፐርፌክት የለም። ነገር እንወድቅ እንችላለን። ሰው ስትወድቂ ትግስት የለኝም እኔ ለማመጥ አልችልም አሉ። አሁን እዚህ አይ ቲንክ ሁለት ልጆች አሞግሻቸው በማግስቱ የበለኳቸው አሉ ማይሆን ቦታ አይቻቸው ይፈጠራሉ። በቃ ኤሚዴት ላይ ማለት ነው። እና ነዛ ነው። እናሞግስ እንችላለን እዚህ ጋር የምጨምረው ነገር እኔ እፎይ በንግግሮቹ ፊት ለፊት ስለሚናገር የኛ ሰዎች ችግራችን ፊት ለፊት አንወድም ስንስታታችንም ስለማንተራረም ነው እንጂ ትክክለኛ ነገር ነው። በቃ ያው በትንሽ ነገር ስንጠራን የራሳችን እንታበያለን በራሳችን እንወርቃለን። ያ ደግሞ ለራሳችን ነው ጥፋት የሚሆነው። ግን ከፎ የምትማሩ የሚገባው ነገር ምንድነው? ፊት ለፊት ስለሚናገር ነው። እኔ በቃ ደስ የሚል ባህሪ እንደውም ሀኒየን እያልኳት ነበር። ፊት ለፊት ስለሚናገር ነው ብያታለሁ። ያ ነገር ደግሞ ጥሩ ነው። ማንም ሰው አይጎዳም፣ ይጠቅማችኋል እንጂ ማለት ነው። ሶ ሌሎቻችሁም ተጠንቀቁ። ማንም እንዳይወርቅ ይጠንቀቅ እንደሚል መጽሐፍ ቅዱስ መጠንቀቁ ለሁላችንም የሚጠቅመው? ለምሳሌ እኛ የራቅንበት የራሳችን ምክንያት ቢኖረንም እንኳን የራቅነው በማን እንዴት የሚለውን ያ ቦስተር ስብር ስለምንነጋገር ነው እና ተጠንቀቁ እህት ወንድሞች፣ የክርስቲያኖች እፎ ሲናገር ቅር አይበላችሁ። የወንድም አይነት ምክር ነው። አሜን ብላችሁ ተቀበሉት። እግዚአብሔር ይስጥልን።